አባቴ ለኃጢአት ነው እዚህ የቆምነው ሁለታችንም። አንዳንዱ ይመጣና ዋጋ ይጠይቅና ይደራደርና ልክ የሚፈልገው ዋጋ አልመጣለት ሲል እህቴ ፈጣሪ ይወድሻል ይለኛል። ፈጣሪማ እኔንም አንተንም ይወደናል። አባቴ ለኃጢአት ነው እዚህ የቆምነው ሁለታችንም። የዋጋ አለመስማማት አንተን ሃይማኖተኛ፣ እኔን ከንቱ ሴት አያደርገኝም። ደፋር ወይኔ! ልጅት አዕምሮ ያልተንበረከከም አይንበረከከም። አካሌንም ከተንበረከከበት አንድ ቀን አነሳዋለሁ። ወደ ቤት ይልቋ መጣ።